ያለቀሱት ሁሉ አይቀርም ይስቃል። ለኛም ፈጣሪ ያለን ያለች ነው ሄርሜላዬ ማለት ነው እንግዲህ። ባለፈ ዘፈንን ታይና መዝሙርን አዳምጪ ብያት ነበረ። እየሰማችኝ ነው እንዴ? ጋይስ ሰምተሽ መሆን አለበት ሄርሜላዬ። እኔ ቆንጆ ማለት ነው መዝሙር ፖስት ነው አደረገችው። የሚያስለቅስም ብዙ ነገር ነው። በነገራችን ለመዝሙርም ስለሆነ እዚህ ማምጣት አልፈለኩም። ያው ኮፒራይት ስለ አለው ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ላይክ ማድረጋችሁ እንዳትረሱ። ሄርሜላ እንግዲህ ቅኔ ቅኔ ነው፣ ቅኔ ይመስላል ጋይስ፣ ቅኔ ይመስላል። ለእኛም ፈጣሪ ያለን፣ ያለቀሱ ሁሉ ይስቃል አይቀርም ማለች ጋይ። ይሄማ የትላንትና መኪና መሰለኝ፣ ቅኔ ያስነሳው ጋይስ። እርፍ እርፍ። ሄርሜላ የትላንትና መተሽማ መኪና ይገዛልሽ ለሩታ ራሱ ከሁለት ዓመት በኋላ ነው ሰርፕራይዝ የተደረገችው። እንዲህ ስንት ለፍታ ስንት አልቅሳ እናት ስንት ክብራ ስቅ ተደርጎ እኮ ነው ይገባታል። ሩታ ሄርሜላዬ ማለት ነው እንግዲህ ማያዘኛ ሆኗል ጋይስ። በእርግጥ የራሷ ምክንያት ሊኖራት ይችላል። ፖስት ያደረገችው መስሙር ነው ሲጀምር አይገናኝም። ከነ አብረሽ ጋር ማለት ነው ግን ያው ዛሬ ማረግሽ ያው ቅን ያስመስላል። አይዋሽም ሄርሜላዬ ማለት ነው ውዶቼ። እንግዲህ ሄርሜላዬ ማለት ነው የሚያለቅስ ያው መዝሙር አለበት፣ ያው ተስፋ የሚሰጥ መዝሙር ነው። በነገራችን ላይ በውስጥ ያደረገችው ወደ ፈጣሪ መመለስ ጥሩ ነው። አዎ ያው ስለገባች ስለገባሽ ባለት ዳር ነው። ትላንትና እንግዲህ ምን ተሰማሽ? እኔ ቆንጆ ሄኛ ሩትና እኔ አንድ ነን። የሩታ የኔ ነው፣ የኔ የሩታ ነው። አለብርሽ አዎ። በተለይ ደግሞ ለአንዳንዶቻችሁ ማለት ነው መልስ ነው። እንዴ መኪና የላት ምሩታ እንዴ ልብስ አትቀይርም ልውጣ እ እና ቦካ እኮ ነው የምንለው እኛ ደግሞ እኔ የለውበትም ለነገሩ። እና ትላንትና አብረሽ እውነት ለመናገር በጣም ደስ የሚል መጨረሻ ላይም ተመልካችም ላይክ እና ሰብስክራይብ ያረጋችሁልኝ አመሰግናለሁ ብሎ ሲያመሰግን ነበረ። ይገባናል፣ አብረሽዬ የእውነት ይገባናል። እንዴ እኛን ያላመሰግን ግማ እንዴት እኛ ኮ ሜክሽን ያደረግን ኮፒ አድርገን ዩቱብ ግን እንደዛ ከሆነ ያደከ ዝም ብሎ አይደለም። በእርግጥ በአረብ ሀገር ሴቶች ነው ያደከና ማመስገን ግድላል ማለት ነው። እውነት ለመናገር ለተመልካች ግድላል። ከዚህ በኋላ ጥሩ ጥሩ ነገር የሰራ እንግዲህ ተመልካች ማስቀየም ሁለታችሁ አርፍ ቪዲዮ እንደሚሰሩ ተስፋ አደርጋለሁኝ። ግን ኤርሜል ላይ የዛሬም በድጋሜ ለምን አለቀሰች ለምን አለቀሰች? ለማንኛውም ብዙ ሰው ከመኪና እያገናኘ ነው። ይሄ መስሙር ነው። ተስፋ የሚሰጥ መስሙር ነው የለቀቀችው ማለት ነው። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።